ሚስትህ በቤትህ ብዙ ነገር ታግዛለች። ምግብ ማዘጋጀቱን፣ ቤት ግንቅጥ ማስያዙን፣ በወሲም ማሳረፉን፣ ልጆች መውለዱን፣ እነርሱንም በስርዓትህ ማሳደጉን እና የመሳሰሉትን። ነገር ግን ብዙዎች ግጥም ገጥመው፣ በትያትር ተስፋ አድርገው፣ ተደልለው፣ ዘፍነውና አጨብጭበው፣ ጠብቀውም የሚገቡለትን ይሁን እንጂ የማያገኙትን አንድ ነገር አትሰጥህም እነግርሃለሁ። ከዛ በፊት ግን እንደተለመደው ዮጊ የገላ ሳሙናችንን ላስተዋውቅ። ዮጊ የገላ ሳሙና ላለፉት ስድስት ዓመት ሳዘጋጀው እኔም እንኳን፣ ቤተሰቤ፣ ልጆቼ፣ ወዳጆቼ ስንታጠብበት የቆየነው ሳሙና ነው። ኤድብል ከሆኑ ለምግብነት ከሚሉ ዘይቶች ይዘጋጃል። ምንም አይነት ሳሙናችንን ፋንሲ ማድረጊያ እንዲያምር፣ እንዲወደድ ብለን የምንጨምርበት ኬሚካል የለም። ዊችዝ ቀለም እንዲኖረው፣ ጥሩ ቀለም እንዲኖረው፣ መልካም ሽታ እንዲኖረው ብለን የምንጨምረው ኬሚካል የለም። ስለዚህ እንደምታዩ ከለርለስ ነው ወይም ቀለም የለሽ ነው። እንዲሁም ደግሞ ሽታም የለውም። ይሄ የምታዩ ጥቁሩ ቀለም ሳይሆን አክቲቬትድ ካርቦን፣ ራሴ የማዘጋጀው ቻርኮል አክቲቬትድ ቻርኮል ጨምሬበት ነው። ይህም ደግሞ የማጽዳት አቅሙን ክሊንሲንግ ፓወሩን እንዲጨምር፣ ሶዛት ቆሻሻን፣ ላብን፣ ወዝን ከሰውነታችን ላይ፣ ቅባትን ከሰውነታችን ላይ ወይም ከጸጉራችን ላይ በቀላሉ ማስወገድ እንዲችል የተጨመረ ነው እንጂ ለቀለም የተጨመረ አይደለም። ከዛ ባሻገር ደግሞ አረፋ እንዲያወጣ ሳሙናችን ደረቅ እንዲሆን ረጅም ጊዜ እንዲያገለግል ሼልፍ ላይፍ እንዲኖሩ ብለን የምንጨምርበት ምንም አይነት ኬሚካል የለም። ከዚህም የተነሳ ቆዳችን ወይም ፀጉራችን ከነዛ ኬሚካሎች ሊደርስበት የሚችለውን የትኛውንም አይነት የጎንዮሽ ጉዳት ማስቀረት ችለናል ማለት ነው። ስለዚህ ቆዳችንም ሆነ ፀጉሯችን ተፈጥሯዊ ወዙን ራሱ እንዲጠብቅ እድል ሰቶታል። ይሄ ሳሙና አንተም እንደዚሁ እኛ እንደተጠቀምንበት ገዝተህ እንድትጠቀምበት ልጆችም ወዳጆችም እንዲጠቀሙበት ጋብዛሃለሁ። እግረ መንገድንም ደግሞ ይህንን ቻናል እንዲያድግ ታግዘናለ ማለት ነው። በመቶ ሰባ አምስት ግራም በሶስት መቶ ብር ዋጋ ተዘጋጅቷል። እስከ መቼ ነው በዚህ ሳሙና የምታጠበው ብለህ ልትጥለውላ ትችላለህ። ረጅም ጊዜ ያገለግልሃል። የምታገኝበትን አድራሻ የጉግል ማፕ አድራሻ እዚህ ቪዲዮ ስር አስቀምጠልህና ዲስክሪፕሽን ውስጥ ወይም ደግሞ ኮሜንት መስጫ ውስጥ ሀሳብ መስጫ ውስጥ አስቀምጠልህና ያንን የጉግል አድራሻ በጉግል ማፕ ላይ ኮፒ ፔስት በማድረግ ቦታውን ታገኘዋለ እዚሁ አዲስ አበባ ውስጥ ሜክሲኮ አካባቢ ነው ልታገኙ ምቸው ወደ ክፍለ ሀገር ሆነ ለሌላ ቦታ አታገኙ ጀግናው እንዴት አለ አንተ ከዚህ በፊት ለሴት አለመፈጠርህን ነግራ ያለው ያው አሁን ከለመድ ነው አሁን ካደግንበት ማህበረሰብ አንፃር ከምንሰማው ነገር አንፃር ትንሽ ኦድ ሊመስል ይችላል፣ ያልተለመደ ነገር ሊመስል ይችላል። ወይም ደግሞ ነው አልተለመደምም። ምክንያቱም ዘፈኑ፣ ግጥሙ፣ ድርሰቱ፣ የልቦለድ ድርሰቱ፣ ፀሐፊው፣ ደራሲው፣ ገጣሚው ራሱ ተጠርቶ በየሚዲያው ኢንተርቪው ሲደረግ ለሴት እንደተፈጠረ ያለ ሴት መኖር እንደማይችል ስለ ሴት ሲዘፍንና ሲያላዝን የሚኖር ነው። እና በእነዛ ውስጥ በእነዛ መካከል እየኖርክ አንተን ለሴት አልተፈጠርክም ሲል ትባል ትንሽ ኦዲዮ ንባል ያልተለመደ ነገር ይሆናል በእርግጥ ነገር ግን ተፈጥሯችንን ብታየው ብትመረምረው አባታችን እኛ ወደዚህ ምድር ያመጣበትን ምክንያት አላማ ስትረዳው ለሴት አልነበረም ለሴትም አይደለም ነገር ግን ሴት ስላስፈለገኝ ተፈጥራለች ለማ ተፈጠረች ለአንተ እና ለእኔ ሴት ለወንድ ተፈጠረች እንጂ ወንድ ለሴት አልተፈጠረም ስለዚህ ለሴት አለመፈጠርክን ስታውቀው ሴትህ የኑሮህ ዓላማ አለመሆኗን ስታቀው የምትኖርለት ሌላ አላማ እንዳለ ሲገባ፣ ነገር ግን እንኳን ያንን አላማ ባታቀው እንኳን ፍለጋ ትጀምራለህ። ለምንድን ነው የተፈጠርኩት? ህይወት ምንድነው ትርጉሟ? እዚህ ምድር ላይ ለምንድን ነው የመጣሁት? አባቴ ለምንድነው ወደዚህ ምድር ላይ መጣ? መቸም አባት ልጁን ሲያመጣው ምንም ነገር ሳያዘጋጅ ባዶ ሆኖ እያመናጨቀ መከራ እያሳየ ሊያኖረው ፈልጎ በዛም ደስታ ሊያገኝበት አይደለም። መቸም እንደዛ እንዳልሆነ ትረዳለህ። አባት ስለሆንኩኝ አውቀዋለሁ ይልቁንስ በሱ ዘንድ ያለ ከሱ ዘንድ ሞልቶ የተትረፈረፈን ጸጋ፣ በረከት ሊያካፍለው፣ መንግስት፣ ሀብት፣ ንብረት፣ ስልጣን፣ ግዛት ቢኖረው እሱንም ደግሞ ሊያወርሰው እንደሆነ መቼም አትጠራጥርም። ስለዚህ ያንን ተረዳ። እኛም አባታችን ያመጣል። ለዛ ነው ለዛ አላማ ነው። በእርግጥ ግን በዛ ውስጥ ምን አይነት ሚሽን አለኝ? ምን አይነት ተልእኮ አለኝ? ምንድን ኮንትሪቢዩት ማድረገው? ምንድነው ሃላፊነትና ግዴታ ብሎ መፈለግና መመርመር ደግሞ ያንተ ፋንታ። ይህንን ለማንም ሰው እዚህ ምድር ላይ ላሉት ስምንት ቢሊዮን ሰዎች ተጽፎ የተሰጣቸው ወይም ደግሞ የሚያገኙበት መንገድ ቀጥተኛ የሆነ መንገድ የለም። በህይወት ውጣ ውረድ ውስጥ ራሱ የሚማሩት ነው። ስለዚህ ምን ታደርጋለህ? ለምን እንደተፈጠርክ ትፈልጋለህ። የመጣህበትን ተልእኮህን፣ ሚሽንህን ፈልገ ማግኘት ያንተ ግዴታ ይሆናል። እነዚህም ህይወትን እየኖርካቸው አንተ ራስ በዓላማ አጫጭር ግቦችን በማስቀመጥ እነዛን ግቦች ለማሳካት በምታደርጋቸው ውጣ ውረዶች፣ እነዛን ግቦች በእውነት በጽድቅ በፍትህ መንገድ ሄደ ለማሳካት በምታደርጋቸው ጥሮች፣ በሚመጡ ፈተናዎች፣ ቻሌንጆች፣ መከራዎች አላማ ካይንዶፍ በድንግዝ ጊዜ እየታየ ከዛ በኋላ እየጠራ እየተገለጠ እየተገለጠ ይመጣል። ይህ እንግዲህ ራሱን የቻለ ቪዲዮ ይፈልጋል። ነገር ግን ትልቁ ነገር እንድታስተውለው፣ መቼም ሁሌም እንድታስታውሰው የምፈልገው ለሴት አለመፈጠር ያቺን ልጆችም የወለደችልህ ወዳት አለው አግብቻት አለው ወይም ማገባት አለው ለምትላት ሴት አለመፈጠርህን ነው። እንግዲህ ለሱ አልተፈጠርኩም ካልክ ነፍስህ ማግኘት የምትፈልገው የምትመኘው አንድ ፐርፐዝ አለ ማለት ነው። የኑሮ ግብ አለ፣ አላማ አለ። እሱን ትቃጥታለች ነፍስህ። ምን ጊዜም ያ የሚያሳረፋትን ነገር ፍለጋ ትሩጣለች። ይሄ የምትሰበስበው ገንዘብ የምትሰበስበው ሰርተፊኬት ወይም የትምህርት ወረቀት ማስረጃዎቹ ማስሬቱ ዶክትሬቱ ወይም ሊቅና ሊቃውንት መባሉ እንደማያሳርፉህ ይገባል ማለት ነው። ወይም ደግሞ አያሳርፉም። እንደማያሳርፉ የምታውቀው ሮጠ ሮጠ ስታገኛቸው ስትጨብጫቸው፣ በእጅ ሲደርሱ እጅ ላይ ሲያርፉ፣ ትላንትና እንደፈለግከው ትላንትና ተስፋ እንዳደረግከው እረፍት ደስታ እንዳልሰጡት ትረዳለህ። ስለዚህ ያ የተፈጠርክለትን ዓላማ ከጠሪ ከፈጣሪ ከአባት ዘንድ ትፈልጓለህ። በእርግጠኝነት የምነግርህ ደግሞ ታገኘዋለህ። ምክንያቱም የፈጠረውን ፍጥረት በተለይም ደግሞ ልጆቹን ወደዚህ ምድር ካመጣ በኋላ ለምን እንደመጡ እንዲባዝኑ፣ ግራ እንዲገባቸው፣ እንዲንከራተቱ የሚተዋቸው እንደ ምድራዊ እንደምናያቸው እረኞችና አባቶች ግድለሽ የለሽ ሰነፍም አባት አይደለምና፣ ስለዚህ ማግኘት አይቀርም። የውስጥ ጥያቄዋ ነው። የነፍስ ጥያቄዋ ነው። ያንን ትፈልጋለህ። ያንን ስትፈልግ በዛ ፍለጋ ውስጥ ፍለጋ ውስጥ ትልቁ ሚና የሚጫወተው እሱ አባት ነው። ምክንያቱም ያመጣህ ስለሆነ፣ ሁሉን ነገር የሚያውቀው ስለሆነ የነፍስ ጥያቄ ታዲያ በዛ ፍለጋ ውስጥ ነው መልስ የሚያገኘው። ጥያቄ ይሄ ነው ተብሎ መልስም ይሄ ነው ተብሎ እጅ በጅ የምታገኘው አይደለም። ሂደት ነው። ራሱ ፕሮግረስ ነው። አንም ያው ገና አርባዎች ውስጥ አርባዎች መጀመሪያ ላይ ነኝና ይሄን ነገር ጠንቅቅ ያውቀው አይደለም። ምን ነገር ግን ልክ ነው ነገር የምትሰማኝ በ20 ዛሬ ያለ ወይም ደግሞ ይህንን ቪዲዮ በምትሰማበት ጊዜ 20 ዓመት 22 ይሆናል ማለት ነው የወለድኩት ልጄ ሲደርስ ነገር ተሰማው እኔ ኤርሊ ፎርቲስ ሆኜ የደረስኩበትን የተረዳሁትን በተለይም ደግሞ ያተረፍኩትን ነገር እነግርሃለሁ ከተጎዳውበትም ጭምር እነግርሃለሁ፣ እና ትጠቀምበታለህ። ስለዚህ የነፍስ ጥያቄዋ መልስ የሚያገኘው አንድ ቀን የሆነ ቦታ ሄደ የሆነ ነገር ስታገኝ አይደለም። ራሱ ሂደት ነው፣ ፕሮግረስ ነው እሱ፣ ራሱ ቻፕተር ባይ ቻፕተር፣ ምዕራፍ በምዕራፍ የሚመለሱ ነገሮች ናቸው የሚሉት። በአንድ ጊዜ የሚመጡ አይደሉም። ስለዚህ የነፍስ ጥያቄዋ መልስ በዛ በፐርፐዝ ውስጥ ነው የሚገኘው፣ በዓላማ ውስጥ ነው የሚገኘው። የምትኖርለትን ነገር ስታገኘው ነው እንጂ በሚስት በኩል አይገኝም። ልክ እንደዛ ሁሉ ደግሞ የመቃተቷም ስትቃጥተው ስትፈልገው ነገር ለነበረው መቃተቷም ደግሞ እረፍቷም የሚሆነው ያን ጊዜ ነው፣ ያን ጊዜ ይፈጸማል። እረፍቷ እረፍቷ ያን ጊዜ ይፈጸማል። ማለት ግን ከመከራ ነፃ የሆነ ኑሮ ትኖራለህ ማለት ግን አይደለም። መከራዎች አሉ። በተለይ ደግሞ እውነትን ይዘህ ስለ ጽድቅ ከኃጢአትን ተጠይፈ ስለ ጽድቅ እያሰብክ ጽድቅን ልትፈጽም ወይም ደግሞ ፍርደ ገምድልነትን ትተ ፍትሐዊነትን ትተ ፍትሐዊነትን ስትፈልግ ፍትሐዊነትን ስትቃትት እነዚህን ነገሮች ለማድረግ በምታደርጋቸው ጥረቶች፣ በምትሄዳቸው ሂደቶች በዛ ውስጥ የነፍስ ረፍቷ ይሆናል። መከራዎቹ ቢመጡም መከራዎቹ ስጋህን ያሰቃዩት ይሆናል እንጂ ለነፍስ ግን ረፍቷ ነው። በስጋ ልትበደል ትችላል። በስጋ ልትራብ ትችላል። በስጋ ልትጠማ ትችላል። በስጋ ልትሰረቅ ትችላል። በስጋዊ ህይወትህ ልትገፋ ትችላል። በስጋዊ ህይወትህ ሰዎች መከራ፣ በደል ሊያደርሱብህ ይችላሉ። ለነፍስ ግን እረፍቷ ነው፣ ደስታዋ ነው። በመከራ ውስጥ የምትሰበስባቸው እረፍቶቿ ናቸው እነዛ። ያው ይሄ በቃላት ለማስቀመጥ በጣም ይከብዳል። በተግባር ለመኖር ያስፈልጋል፣ መኖር ይፈልጋል። በተግባር ሲኖር ግን በቃላት ለማስቀመጥ ምንም እንኳን ቢከብድ ግን በተወሰነ መልኩ የቀመሱት ሰዎች ሲያወሩት የመቅመሱ ደጃፍ ላይ ላሉት ሰዎች ተስፋ ይሆናቸዋል። ያንን ነው የምነግረው የመቅመሱ ደጃፍ ላይ ላሉ ሰዎች ተስፋ ይሆናቸዋል። እነዚያ ቀመሱት የተባሉትም ሰዎች ደግሞ እንዳለ መከራውን ጨልጠው ጨረሱት ማለት ግን አይደለም። ምክንያቱም እስከ ሕይወታቸው መጨረሻ ያ የመከራ ጽዋ ስለማያልቅ እነሱም በቀመሱት ልክ ነው ሊያወሩት የሚችሉት ሊናገሩት የሚችሉት ይህ እንግዲህ ብቻህን ሆነ በተለይ ልትሰለጥንበት ይገባል። እንደዚህ አይነቱን አስተሳሰብ እንደዚህ አይነቱን ሐሳብ እንደዚህ አይነቱን የኑሮ ውጣው ደረጃ የኑሮ ፈተና አንተ ብቻህን ሆነ አላማን የመፈለጉን ነገር በተለይ ብቻህን ሆነ ልትሰለጥንበት ይገባል። አላማን አውቀህ የተፈጠርክለትን አላማ አውቀህ ወደ ትዳር ግባ ማለት አይደለም። ነገር ግን የተፈጠርከው ለሴት እንዳልሆን አውቀህ የምትኖርለት የተጠራህለት ፐርፐዝ እንዳለ ተረድተህ ወደሱ ስትጋልብ ሴቷ ልትመጣ ትችላለች። ስለዚህ ወደዛ የሚደረገውን ግልቢያን ሩጫ ሴቷን ሰፖርት ልታደረግ ትችላለች እንጂ አሁን አገኙ እፎይ ብለህ ያንን ፐርፐዝህን ትተህ ወደሷ ኑሮ አይመጣም። አይሆንም፣ አታርፍም። በዛ ውስጥ ነፍስህም አታርፍም። ስለዚህ ይሄ አሁን ቀድሜ እንደነገርኩህ ወደዛ ወደ ፐርፐዝ የምታደርገው ወደ ተጠራህለት ዓላማ ወደ ተጠራህለት ያንን ዓላማ ወደምታሳካበት ተልእኮ ሚሽን ወደምንለው ማለት ነው። እዛ መንገድ ላይ ከወጣህ በእርግጠኝነት ቀድሜ እንዳልኩህ ምንም እንኳን ስጋዊ መከራዎች ቢመጡብህም ነፍስህ ለነፍስህ እረፍቷ ይሆኗል። ያ የምትቃትትለትን ምንድነው፣ ውስጥ የሚፈልገው ነገር ለምንድነው እዚህ ምድር ላይ የመጣሁት? የህይወት ትርጉም ምንድን ነው? የምትልለት የምትለውን የምትቃትትለትን ነገር ከምትቃትትለት ነገር ታሳርፋታለህ። ያ ማለት ግን በጭራሽ ደስተኛ ህይወት ትኖራለህ ማለት አይደለም። በጭራሽ ሀብታም ሆነ የገንዘብ ሀብት፣ የንብረት ሀብት፣ የቁሳዊ ሀብት ኖሮህ ትኖራለህ ማለት የልጆች ሀብት ኖሮህ ትኖራለህ ማለት ግን አይደለም። ይህ እንድታውቀው። ስለዚህ ይህንን ነገር አገኘ ማለት ግን ባሉ ነገሮች ደስተኛ ሆነ፣ ባሉ ነገሮች ፉልፊልድ ሆነ፣ ደስተኛ ሆነ። ያ የተጠራህበትን አባትህ አንተን ወደዚህ ምድር ያመጣበትን ዓላማ ለመፈጸም ትሮጣለህ፣ ትደክማለህ። መንገድህም አቅጣጫህም በዛ ይሆናል ማለት ነው። በዛ አቅጣጫ ውስጥ በዛ አቅጣጫ ላይ እየሄድክ ነው። በዛ መንገድ ላይ ወተህ በምታደርገው ጉዞ ላይ ነው እንግዲህ ሴቷን የምታመጣት ሴቷ ያ የምትሄድበትን መንገድ ያወቅኸውን በተወሰነ መልኩም ግልጥ ልጥ ብሎ ላይታይ ይችላል። በተወሰነ በድንግዝግዝ ያየኸውን መንገድን እንኳን ለይተህ እየሄድክ ከሆነ በዛ መንገድ ላይ የምታመጣት ነው እንጂ እየባከንክ ከሆነ ኖ ሴትን በዛ አካሄድ ማምጣት የለብም። ወደ ህይወት የምትሄድበትን መንገድ ካልጠራልህ ካላወቅኸው፣ ካልተገለጸልህ ግልጥ ብሎ ባይታወቀህም፣ እንዳው በድንግዝግዝ እንኳን የሚታዩ አንድ ሁለት እንደ አማራጭ የሚታዩ መንገዶች ከሌሉ ሴቷን ወደ ህይወት አታምጣት። በእርግጠኝነት የምነግር ምንድ ነው ያ የምትቃትተውን ህይወት የምትቃትተዋን ነፍስን አታሳርፋትም። ደስተኛ ልታደረጋ አትችልም። ብቻህን ባለህ ኑሮ፣ ብቻህን በደረስክበት፣ ብቻህን ሆነ ጥያቄዎችን ጠይቀህ በምትጓዝበት መንገድ ላይ ደስተኛ መሆን ካልቻልክ ሴቷ ደስተኛ አታደርገህ። በዛ መንገድ ላይ ፍርሃት ካለብህ፣ በዛ መንገድ ላይ የምትጠራጠር ከሆነ በዛ መንገድ ላይ ብንን ብንን ብትት ብትት የምትል ከሆነ ሴቷ ይህንኑ ታበዛባሃለች እንጂ ይህንኑ አምፕሊፋይ ታደረግባሃለች እንጂ ይህንኑ ታስተጋባባሃለች፣ ታጋንንባሃለች እንጂ እረፍት አትሆነነም፣ እረፍት አትሆነነም ሚስትህ በራሱ መተማመንን አንድም በፈጣሪው ይበልጥንም ደግሞ በአባቱ እቅፍ እንዳለ ልጅ በአባቱ እቅፍ እንዳለ ልጅ በፍጹም አምኖ በዚያም እምነቱ ከዚያም እምነቱ የተነሳ መቆሚያ ያቃተውን ወንድ ወስዳ በራስ መተማመን አጥቶ የተልፈሰፈሰውን ወንድ ወስዳ ወይም ደግሞ ብንን ብትት የሚለውን ወንድ ወስዳ ወይም ደግሞ ካላንቺ አንቺ መኖር አልችልም አንቺ የጎኔ ክፋይ የቱጋን ያለሽው የነፍሴ ክፋይ የጎኔ ክፋይ አጥንቴ ምናምን የቱጋን ያለሽው እያለ የሚያላዝንን ወንድ ወስዳ ልበሙሉ፣ ደፋር፣ ወኔያም፣ ኃይለኛ፣ ጀግና ሌላም ሌላም አባወራ አድርጋ መስራት አትችልም። ለዛ አልተፈጠረችም። እንዲህ እንድታደርግ አልተፈጠረችም። ነገር ግን አስቀድመ አንተ በተወሰነ መልኩ በተረዳኸው ልክ በመጣህበት ልክ በተገነዘብከው ልክ በራስ መተማመን ኖሮ፣ በራስ መተማመን የምንለው ዝም ብሎ ከባዶ ከአንተ ውስጥ ከንብረት፣ ከቁስ፣ ከገንዘብ፣ ከሀብት የተነሳ የራስ መተማመን አይደለም። ከአባት የተነሳ ከተተከልክበት፣ ከተነሳበት ወይም ደግሞ በቅፉ ከታቀፍክበት አባት ላይ ካለህ እምነት የተነሳ በሱ ላይ ካለህ እምነት የተነሳ የሚኖር የራስ መተማመን ነው። ስለዚህ በራስ መተማመን ምንጩ እሱ ነው፣ ምንጩ እሱ ነው። ከዛ የተነሳ ባለህ የራስ መተማመን ፍጹም ልበ ሙሉ፣ ፍጹም ደፋር፣ ፍጹም ወኔያም፣ ፍጹም ወደ ዓለም የሚሰማራ በድፍረት በጀግንነት በድለኝነት ወደ ዓለም የሚሰማራ መሆን ካልቻልክ፣ አይ ሚስት ሲያገባ ደስተኛ ይሆናል፣ ሚስት ሲያገባ እንደዚህ ይሆናል፣ አይሆንም በእርግጠኝነት ምነግር ለሚስትህ ምን እንደምትሆን ታውቃለህ? ሸክም ሸክም ትሆንባታለህ። ሊትራ ሸክም ነው የምትሆንባት። በቃ የሚታይ በአንቅልባ በማዝያ በነጠላ በጋቢ አዝላ አትታይም እንጂ አዘላ ነው የምትኖሮች። ሴት ለምን? ለዛ አልተፈጠረችም እሷ ለዚ አልተፈጠረችም። ይህንን የምታደርግበትን ጸጋ የላትም። ብዙዎች ግን ስንፍናቸውን አቆላብሰው ስንፍናቸውን አጽድቀው በስንፍናቸው ቦታ የቆመች እሷን ቢቸግራት ግራ ቢገባት በጥንካሬ የቆመች እሷን ጎበዝ ነች። ካለሷ እኮ ሰው አልሆነም ነበረ። ሴቶች እኮ እንዴት አይነት ጎበዞች ናቸው? ይሄው እኛ ምን እናደርጋ ወተን እኮ ነው የምንገባው። እነሱ ይንን አድርገው አሰስ አልጫ። ሰነፍ፣ ሰበበኛ ነህ፣ በስሜት ላይ ያልሰለጠንክ ምን ታድርገው። በአርባ ዓመትህ ህፃን ልጅ የሆነባት በአንቅልባ ዝላ በጣም እኮ ሊያሳፍር ይገባል። ይህንም ከዚህ በፊትም አንስቼው ይሆናል አነሰዋል፣ ወደፊትም ደጋግሜ ነው የማነሳው። ተሰብስበን ስለሚስቱ ጀብደኝነት በሱ ቦታ በሱ እግር ቆማ እሱንም ሆነ ቤቱን ስላቆመችው ስለሚስቱ ጀብደኝነት እንደሚያወራ ወንድ የሚያሳፍር የለም። ኢትዝ ሼም። በጣም ነው የሚያሳፍረው። የሚያሳዝናችሁ ነገር እኔ ይህንን ቃል እንደዚህ አይነቱን ንግግር የትዳር መካሪና መካሪ ነኝ ተብሎ ሰላሳና እና አርባ ሃምሳ ሺህ ብር እየተከፈለው የሰው ትዳር የሚያማክር ከንቱ ሰው ከሱ አፍ ሰምቻለሁ እኮ። በጣም እኮ ነው የሚያሳፈረው። ለዚህ እኮ ነው ድሮ ሴቷ ስታገባ አባቷ ወንዱ ማን ነው፣ የማን ልጅ ነው፣ ምን አይነት ኑሮ አለው ብሎ እንዲያይላት ወይም ደግሞ አባቷ ባይኖር እንኳን በሱ ቦታ የተተካ ወንድም፣ አጎት፣ ሌላም ሌላም እንዲያ እንዲያይላት ሽማግሌ ላከው። ወንድ ልጅ ማን ነው እሱ፣ የማን ልጅ ነው፣ በምን አይነት አስተዳደግ ነው ያለው፣ አሁንስ የሚኖረው እንዴት ነው ብሎ እንዲፈትሹላት እኮ የሚደረገው ለዛ ነው። ምክንያቱም ወንዱ በስሜቱ ላይ ያልሰለጠነ ስለሆነ እወድሻለሁ እወድሻለሁ የሆነ ነገር ይገዛል፣ የሆነ ነገር ያደርጋል፣ ይጎዘጎዛል፣ ያነጥፋል፣ ይንበረከካል፣ ያላዘናል። በትንሽ ነገር አይደለም በብዙ በትልቅ ነገር ተርጉሙት። እንደዚህ ሲል ያታልላታል። ምክንያቱም እሷ ይመስላታል፣ ምንም የተማረች ብትሆን፣ ምንም ማስትሬት ቢኖራት፣ ምንም ዶክትሬት ቢኖራት ያታልላታል ይሄ ነገር ምክንያቱም ሴኩሪቲ ትፈልጋለች ደህንነት ትፈልጋለች። የነገ ሁኔታዋ የነገ ኑሮዋ ልጆቿን ስታስባቸው ይሄ ሰው ያለው ነገር ተስፋ ይሰጣታል ተስፋ የሚሰጣት ይመስላታል ወይም ደግሞ እሱ ተስፋ የሚሆናት ይመስላታል። ነገር ግን ስንት በሰላሳ በ30 ዓመታቸው በአርባ ዓመታቸው ገና ዛሬም የ13 ዓመት ህጻን ልጆች አሉ፣ ሰበበኞች አሉ፣ ሰነፎች አሉ። ታዲያ የዚህ ቪዲዮ ጭብጥ ምንድን ነው? ቲም ኦፍ ደ ቪዲዮ ምንድን ነው? ብዙ ነገሮች ሚስት ታደርጋለች። ሚስቶቻችንን ብዙ ነገር ያደርጉልናል ለሁላችን ብዙ ነገር ያደርጉልናል። ቀድሜ እንደጠቀስኩት ምግብ ማዘጋጀቱን የሚጣፍጥ ምግብ መስራቱን ያንን ማቅረቡን ቤታችንን በቅጥ ማስያዙን ዛሬ በዚኛው ዲዛይን፣ ነገ በዛኛው ዲዛይን፣ ከነጎዳያ በዚኛው ዲዛይን ቤታችንን ማስተካከሉ ቅጥ ማስያዙን ልጆች መውለዱ በወሲም ማሳረፉ አደለ ምንም የትኛውንም ስራ አውትሶርስ ብናደርገው በወሲም ማረፉን ግን አውትሶርስ አናደርገው። ዊች ሚንስ የትኛውንም የቤታችን ውስጥ ያሉትን ስራዎች የቤታችን ስንገባ እንዲስተካከል እንዲበጅልን የምንፈልጋቸውን ስራዎች በቤት ሰራተኛ ቀጥረን ብናሰራውም እንኳን የወሲም ጉዳዩን አውትሶርስ አናደረጉም። ሰራተኛ እንቀጥርለት ያ ትክክል አይደለም። መቼም እንደዛ የሚያስብ ሰው ካለ ማለት። ስለዚህ ይህን ሁሉ ታድርግልናለች። በወሲም ማሳረፉ፣ ልጆች መውለዱን፣ የወለደችልንን ልጆቻችንን እንደገና ደግሞ በእኛ ስርዓትና ህግ ማሳደጉ። አይሆፕ መቼም ትሁት ሴት ነች የምታገባት ብዬ አስባለሁ። የአንተን ልጆች በሌላ በጎረቤት ስርዓት ማሳደግ አመጸኝነት ነው። የአንተን ልጆች በሌላ ሰው ቤት ስታንዳርድ ማሳደግ፣ በሌላ ሰው ቤት ኑሮ እያሳዩ ማሳደግ አሁንም ቢሆን አመጸኝነት ነው። ይህም ራሱ ራሱ የሚሰል ሌላ ቪዲዮ ይፈልጋል። በአንተ ስርዓት፣ በአንተ ኑሮ፣ በአንተ ቅጥ አይሆፕ። አንተም ይህንን የምትሰማኝ የራስህ ስርዓት አደህ ብዬ አስባለሁ። መቼም ስርዓት የሌለ የምትሰበስበ ስርዓት የምታስይዝ እሷ ከሆነች ደግሞ በጣም አይሳፈራል ስለዚህ እነዚህን እና ሌሎችን ነገሮች በጣም ብዙ ነገሮችን ቤት ውስጥ ያው አባታችን እንዳሰቡ እንድትራዳን ተሰጥታናለች። ነገር ግን እሷ አንተ አላማህን የኑሮ አላማህን ፈልገህ አግኝተህ ነፍስ የምትቃጥተው ነፍስን የሚያሳርፋትን ነገር ፈልገህ አግኝተህ ከዛ ካገኘው የተነሳ ደስተኛ ግሬትፉል፣ የሆነ ምስጉን የሆነ በህይወትህ የተመሰገነ ህይወትን የምታሳይበት የማትኖር ከሆነ እሷ ልትሰጥ እሱ አንተን ደስተኛ ልታደረጋች አይ ዶ እንዴት እንደሚያስቡ ላይክ፣ በእርግጥ ደስተኛንን ብለው ሊያስቡ ይችላሉ። እነዛ ሰዎች ግን በጣም ሎር ሌቭል ላይ ነው ያሉት እነዛ ሰዎች በጣም ታች የወረደ ህይወት ላይ ነው ያሉት እነዛ ሰዎች። አንተ በሚስታ አይደለም ደስተኛ የምትሆነው። በራስ ደስተኛ መሆን አለብ። አባት በሰጠ ነገር ደስተኛ መሆን አለብ። በሰውነት ደስተኛ መሆን አለብ። ባገኘው በተሰጠ ነገር ሁሉ ደስተኞች ደስተኛ መሆን አለብ። ዛሬ በምትኖረው በተሰጠ ህይወት በተሰጠ ደስተኛ መሆን አለብ ያ ደስተኛ ሊያደረገ ካልቻለ እሷ ምንም አድርጋ ደስተኛ ልታደረጋት አትችልም። ምንም አርጋ የሚጣፈጥ ምግብ ስለሰጠች፣ የሚጣፍጥ ወሲብ ስለሰጠች፣ አምስትም አስራ አምስትም ልጆች ስለወለደች ደስተኛ ያደረገው ለጊዜው ይመስላል። ያቺ ደስታ ስጋዊ ነች፣ አንድም ስሜታዊ ነች። ላይ ላዩ ነው የተቀመጠች ነች። በምክንያት ዊዝ ሪዝን ኤንድ ሎጂክ፣ በምክንያት በአመክኒው እና በስሌት ታስባ ተሳስባ በዚህ በዚህ በዚህ በዚህ በዚህ ብላ አትቀመጥ፣ ምክንያቱም እዛ ውስጥ መድረስ አትችልም እዛ ጋር ሎጂክ እና ሪዝኒንግ ላይ ልትደርሳት አትችልም። ግልብ ስሜት ነች ያች ግልብ ስሜት ነች። ደስታ ምት እያልካት ያለ ልጅ ሲወለድ ያገኘው ደስታ፣ ልጅ ስታገኝ ያገኘው ደስታ፣ የተጠማኸው ወሲብ ከእሷ ጋር አንድ ሰሞን ስላደረግ ያገኘው ደስታ፣ ያው የመጀመሪያ ጊዜ ሙሽራ ሲኮል የሚያወራው ሰው አለ አይደለ? እንደዚያ አይነት ነገር ደስታ። እነዚያ ደስታዎች ፌድ ፌድ ፌድ እያደረጉ ይሄዳሉ። እነዚያ ደስታዎች በራሳቸው ደስታ አይደሉም፣ አይደለም ግን እንዲቆዩ እንዲሰነብቱ አልተጠሩም። አልመጡም፣ አይሰነብቱም። በቃ ስሜታዊ ናቸው። አሁን ላይ ይመጣሉ፣ ነገ ላይ ይጠፋሉ። የሚቀጥለው ላይ ከፍ ብለው ይጨምራሉ፣ የሚቀጥለው ላይ ይውርዳሉ። ስሜታዊያን ናቸው። እነዛ ላይ ትኩረት አናደርግም። እነዛ አይደሉም የተጠራራንበት፣ የተገናኘንበት፣ አብረን ቃል የተገባባንበት ውሉ፣ እነሱ አደሉም። እነሱ ተረፈ ምርት መሆን አለባቸው። አያስፈልጉም ጭራሽማ እንላቸው፣ ግን እንደ ትርፍ እንደ አስቀድሞ ዋናው ነገር ተገኝቶ እነዚህ እንደ ጌጥ እንደ ማድመቂያ ሊኖሩ ይችላሉ። ስለዚህ ሚስትህ አታስደስትህም። አንተ ራስህ በራስህ ደስተኛ መሆን መቻል አለብህ። ልክ ምስጋናም ጋር ሲመጣ እንደዛ ነው። የምስጋናንም ሌላ ጊዜ ወይ እነግራቸዋለሁ። ሚስትህ አንተን አታስደስትህም፣ ለሚስትህ ስላልተፈጠርክ አንተን አታስደስትህም። አንተ እሷን ታስደስታታለህ፣ ምክንያቱም እሷ ለአንተ ስለተፈጠረች። ደስቷ አንተነ ማረፊያዋ አንተነ እሷ ግን ለአንተ እንደዛ አይደለችም። አንተ የተፈጠርክለትን ነገር መፈለግ መቻል አለ። የተፈጠርክለትን ነገር ካላገኘህም ደግሞ እሷ ልትፈልግ እንዳትች እሷ ልትሰጥህ የተፈጠርክለትን ነገር ማታውቀው መፈለግም ፈቃደኛ ካልሆንክ ምናልባት እሷ ራሷን እሷ ራሷን አላማ አርጋ ልትሰጥ ትችላለች። አንተ እሷን ለማስደሰት ትዳክራለህ፣ መቼም ሳትደሰት ትኖራለች። ምክንያቱም አንተ እሷን ታስደሰታለህ ማለት፣ እሷን ደስ ልታሰኛት ትችላለህ ማለት እሷም በአንተ ውስጥ ታርፋለች፣ ደስታን ከአንተ ታገኛለች ማለት አንተ እሷን ለማስደሰት ተፈጥረሃል ማለት ግን ስላልሆነ ስለዚህ የተፈጠርክለትንም ዓላማ፣ ፐርፐዙን፣ ዳይሬክሽኑ እሷ አትሰጥህም። አንተ ራስህ ይህንን ከአባትህ ጋዛው ጨርስ ይህንን በመፈለግ ሂደት ልታገኛት ልታገባት ትችላለህ። ግን በመባከን ሂደት አይደለም፣ ግራ በመጋባት በመጨነቅ እንዴት ነው? ምንድን ነው የምሆነው? ኑሮ እንዴት ነው? መጨረሻ እንዴት ነው? መነሻ ከየት ነበር? መጨረሻ የት ይሆናል? ግራ ገባኝ። በስጋት ውስጥ የምትኖር ከሆነ ሚስት አታግባ ወንድም። አለ አይኖ ገርፍሬንድ ልትኖር ትችላለች፣ ግን ወደዛ ህይወት ውስጥ አትጥራት። ምን ታደርጋለች? ሸክምን እኮ የምትሆንባት እውነት ለመናገር ሰርታ የማትጨርሰው የቤት ስራ ነው የምትሆንባት ሰርታም እጨርሰዋለሁ ብላ የማታስበው የቤት ስራ ነው የምትሆኑባት። ስለዚህ ቢኬርፉ በዚህ ጉዳይ ላይ ቢኬርፉ ከማግባታችሁ በፊት መንገዳችሁን አስተካክሉ፣ የተጠራችሁለትን አላማ ፈልጉ። ያው የተጠራንለትን አላማ የማናገኙ ሆኖ እኮ አይደለም፣ ብዙ ጊዜ ፈቃደኞች አይደለንም። ፊት ለፊታችን ሲቀመጥ እንኳን ያደግንበት የተማርነው መንገድ ያንን አላማ እንድናገኝ ወይም ደግሞ ስናገኘው እንኳን እንድናየውና እንድንለየው በሚያስችለን መልኩ ስላልሆነ እውነትን አንፈልጋትም እውነትን እንሸሻታለን ስለዚህ ከመምህራኖቻችን ከኛ ከዋኖቻችን ከሊቃውንቶቻችን ከማስትሬትና ዶክትሬት ከሰሩት መቶ ሺና አስር ሺም ከሚያገኙት ሰዎች የተማርነው ነው ነገር ምንድነው አስመሳይነት ነው አስመስሎ መኖር ነው ስለዚህ አስመሳይ ሰው ደግሞ የተጠራለትን ህይወት ሊያቀው አይችልም ምክንያቱም የተጠራለት ህይወት ወደዛ የተጠራለት ህይወት ያገኘዋል ለማለት በጣም ይከብዳል ጠሪው አባት ስለሆነ ጠሪው አምላክ ስለሆነ ያ ጠሪ ደግሞ በእውነት ነው እንጂ በውሸት በማስመሰል የሚገኝ ስላልሆነ ስለዚህ ሀውካም የተጠራለትን ህይወት እንዴት ታገኘዋለህ? አስመሳይ ህይወት እየኖርክ አትችልም። ስለዚህ ከአስመሳይነት መውጣት መቻል አለብን። ማን ነው ከአስመሳይነት መውጣት የሚፈልግ? ብዙ ሰው ሆዱን የሚሞላው ኑሮን የሚያስኬደው በአስመሳይነት ነው። ስለዚህ ከነዚ ህይወቶች በራከ ቁጥር አላማን ማግኘት ይችላለን። የዚህ ቪዲዮ ግን አላማ ራሱ ደግሞ አይደለም። ሚስትህ ደስተኛ ልታደርግህ አትችልም። ደስታህን ከአላማ ከተጠራህበት ህይወት ነው የምታገኘው። የተጠራህበትን ህይወት ደግሞ እዛው ከአባትህ ጋር ፈልገህ ጨርስ። እሷን አታስጨንቃት። ምንም ልታደርግህ አትችልም። እሷ ይህን ልትሰጥህ አትችልም። እነዛን ሁሉ ቀድመን የዘረዘርናቸው እና ሌሎችም ነገሮች ትሰጣለች በእርግጠኝነት። ግን አላማህንም ሆነ በአላማ ሊገኝ የሚችለውን እረፍትህን፣ ደስታን አትሰጥህም። ስጋት ካለብህ፣ ፍርሃት ካለብህ፣ ጥርጣሬ ካለህ፣ ሀብት ንብረት ኖሮክ አሁንም ደስታን ማግኘት ካልቻልክ ደስታን ከሚስትህ ጠብቅ። ከሷ ሳታገኘው ስትቀርም ደግሞ ልትሰጠኝ አልቻለችም ብለህ አታላዝንባት። አትሰጥህም። የሌላትን ነገር ልትሰጥህ አትችልም። አንተ እረፍት ደስታን የምታገኘው በተጠራህበት መንገድ ላይ ስትገኝ፣ ወደ ተጠራህለት ዓላማ ወደዛ ሰንደቅ የታየህ ስትጓዝ ብቻ ነው። በርታ ልኝ ወንድም አለ።